የሄሉ ፍቅር ማለት ነው አስር ዓመት ራሱ የሚረሳ ፍቅር አይደለም። ከሰዎች ላይ ጥላ የምትወጣው እና ባይሆኑ ወደ እሷ የሚቀርቡ ሰዎች ጥሩ እይታ የላቸውም እንጂ እሷን ያሳዝኗታል እንጂ፣ እሷ እኮ ከሰው ልብ ላይ ስምጥ ብላ የምትቀርብች ናት። ሰላም ሰላም ውዴቻና ቤተሰቦች እንዴት ናችሁ? ደህና ናችሁ? ቤ ዛሬ የሆነ ነገራችን በሳቅ ነው የሞትኩት ማለት ነው እና እንዳልክ ሳይክሮ ነው ሳይክሮ ሆን ስለ ሄሉ ነው ግን። ስለ ንግስቴ እናወራለን ያለው ስለ ሄሉ ሄሉ ነው። ቤተሰብ የምሬን እኮ ነው። እኔ ሳይው በሳቅ ነው ፌንቴ የበላውት ማለት ነው። እና ማለት ገርሙኝ ነው። ከስንት ጊዜ በኋላ ያኔ ስንትና ስንት ነገር ሲባል ንግስት ያላል። አሁን ስለ ንግስቴ እናወራለን። እንዳልካችን ግን በሰላም ነው። ፍቅሩ አገረሸበት እንዴ? ያኔ ስንት ነገር ተማጸነ እኮ። ሄሉዬ ምርጥ ልጅ ነች። ተው እንዳልካ ሳልፈው አትስጣት ብለን ነበረ እና ለማንኛውም ግን ስለሄሉ አሁን ሰሞኑን በተነሳው ግርግር ምን ለማውራት ፈልጎ ነው ወይንስ፣ እሷ ቀለበት ስታደርግ ሌላ ፍቅረኛ ስትይዝ ፍቅሩ አገርሽቶበት ነው? እና ኧረ እኔ በጣም ነው የገረመኝ ማለት ነው። ስለ ንግስቴ ማታ እናወራለን አለ። መቼም ከዚህ በኋላ ወደ ሄሉ ተመልሶ ድጋሚ ሊሰብራት አይደለም አይደል? እና ቤተሰብ ማታ በሰራሁት ቪዲዮ ማለት ነው ሄሉ ከዚህ ልጅ ጋር የሆነ ነገር ግንኙነት አላት ወይ ብዬ ነበርና ኧረ እህቴ እንደዚህ አይነት ነገር አላደረገችም እንዳትጠራጠሪ ያልሽኝ እህቴ ማለት ነው አይ እኮ መሆንም የለበትም ኧረ ምን በእንደዚህ አይነት ሁኔታ ራሷን አሳልፋ በፍጹም መስጠት የለባትም ሄሉ ሻና። ምክንያቱም ያ ማለት መጨበጫ መያዣ የሌለው ነገር ነው። ለሄሉ ሌላ ነገር ያወራል፣ ዛችኛዋ ደግሞ ሌላ ነገር። ያችኛዋን ማቀፍ እኮ ነው ማቀፍ መሳም ነው ስራው። ሄሉን ደግሞ በቃላት ሊደልላት እና ሊያሽሞነሙን ይፈልጋል። ግን ልዑል አድሬው ከጉሮሮ ቆሞበታል እና ሄሉዬ ማለት ነው ማን ነበረ የድሮ ፍቅረኛዋ ናቲ፣ ናቲ። አሁን ያን እንቡጥ ያለ ሰውዬ ዛሬ እርግፍ ብሎ ሰውነቱ ምናምን ክስት ብሎ የሄሉ ፍቅር እኮ ነው ምን ይመስላችኋልና፣ ሄሉ ግን ምንድን ነው የምታስነኪያቸው? ወንዶችን ብልሽ ደስ ይለኛል። ባይሆን ከአንድ ጋር የሚቆዩበት አቅም የላቸውም እንጂ። ዛሬ እንዳልክ እንግዲህ ስለ ሄሉ እውነቱን አፍረጥርጦ ሊናገር ነው ማለት ነው። አታስዋሹኝ፣ ቪዲዮ እስከሚመጣ እንዴት እንደቸኮልኩኝ ማለት የሚትናገር ነው የሚለው እኮ ልቤ ነው። ሰውሰው ታውቃላችሁ ያው በእንዳልክ ጊዜ በጣም ብዙ ታሪኮች ተፈጥረው ነበረ። እኔ ራሱ በእንዳልክ ጊዜ በጣም ብዙ ቤተሰብ ያፈራዋችሁ ነበራችሁ እና ነገር ግን አሁን የላችሁም። ምግኔ ትዳችሁ ነው አላችሁ። ግን ለማንኛውም ቸሮር ያሰማን እስኪ በሄሉሻ ጉዳይ ምን ልንሰማ ነው? ማታ ላይ ቪዲዮ እስከሚለቀቀን እንጠብቃለን ማለት ነው። እንደ ጓጓን በጣም ብዙ ሰው እያየው ነበረ። ጓጉታችኋል እናንተ ራሱ ግን ሳቄን መቆጣጠር አልቻልኩም። ማለት ያሳቀኝ ስለ ንግስቴ የሚለው ቃላት በጣም ነው ያሳቀኝ።